ሰላም፣ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ቆንጆ መረጃ ልነግራችሁ ነው። እግዚአብሔርን ታግሳችሁ ጠብቁኝ። አዳምጡኝ፣ አዳምጡኝ። እንዴት ናችሁ? ደህና ናችሁ ወይ? እስኪ ላይ ብስገባ ምናምን አደማመር አለውእና እየመጣችሁ ተደማመሩ። ውድ ቤተሰቦች እንደማመር አብረን እንደግ እንዶ በዩቲብ እስኪ የሆነ የሆነ ነገር ጉርሻ እንጉራስ እውነቴን ነው የምላችሁ። ስንት ሰው እያደገ ያው እኛ ኧረ ተው ኧረ ተው ግን አምስት ሺህ አስገቡኝ፣ ሰብስክራይብ ማለት ነው። እና ዛሬ የእውነቴን ነው የምላችሁ የእውነት የእውነት በጣም ጠቃሚ መረጃ ነው። ምናልባት አንድ እኔ ይሄ ቁም ነገር ላይ ምናምን አንዳንዴ እያወራዊን በመሀል የሆነ ቀልድ ምናምን ማበዛበት ነገር አለ። ግን ዛሬ እየውነቴን ነው ማለት ትክክለኛውን ነገር ቁም ነገሩን ነገር ያችሁ። ከዛ ቀልድ ቀልድም ችግር የለውም አደል ያ። እና ዛሬ የሰማው ትናንት ነው መሰል ህ የወጣ ትናንት ነው መቀደ ብቻ ሰሞኑን የወጣ ህግ ነው። እንግዲህ ብዙ ጊዜ እኛ ከሰው ከሰው ትክክለኛ የሚወሰኑ የሚወሰነው ውሳኔ ከሰዎች ይሄ ትክክለኛ መረጃ ከሚያገኙት ሰዎች ነው እኛ የምንወስደው ማለት ነው። እና አሪፍ የሳውዲ መረጃ ነው። ሳውዲ ላይ ሆናችሁ ጠፍታችሁ ለምትሰሩ በሙሉ ጠፍታችሁ ለምትሰሩ በሙሉ ፓስፖርት ስለ ፓስፖርት ምናምን መረጃ ከፈለጋችሁ እኔ ነግራችኋለሁኝ ማንጋ ሄዳችሁ እንደምታስወጡ ምናምን ማለት ነው ስለ ፓስፖርት ግን ጠፍታችሁ የምትሰሩ ፓስፖርታችሁ የጠፋ ወይም ደግሞ ጠፍታችሁ ሰርታ እየሰራችሁ ብዙ ዓመት ሰርታችሁ ወደ ሀገራችሁ ለመሄድ ታሰር ይሆን ምን ሊሆን ብላችሁ ከምታስቡ ሰዎች ማለት ነው። ብዙ ዓመት ከአንድ ቤት የሰራችሁ በተለይ አለቃ የሆናችሁ ሰውያችሁ ማለት ነው። እና አሁን እሱ ድሮ ላይ ማለት ነው ድሮ ሰዎች ድሮ የጠፋችሁባቸው ሰዎች ነበሩ። እነሱ መጥተው መፈረም አለባቸው። እነሱ ካልመጡ ይቃማ የሚባል ነገር አይሰራላችሁም ነበር አይደለ? አሁን ግን እንደዛ ቀርቷል። እግዚአብሔር ይሄ እንደዛ ቀር። አሁን ማለት ነው ለእናንተ ከፊል የሚሆናችሁ ሰው ካለ ወይም ደግሞ ይቃማ ለማሰራት ፈልጋችሁ ኢንሹራንስ ምንድን ነው ይባላል፣ እንደዛ አደለ ካላችሁ፣ ምንም አይነት የጠፋችሁበት ሰውዬ ወይም ደግሞ ሰዎች ሳያስፈልጓችሁ እናንተ ብቻ ከሚሰሩላችሁ የቀማው ከሚሰሩላችሁ ሰው ጋር ብቻ የምትጨርሱት አዋጅ መጥቷል። እውነት ይንብራችሁ። ይህንን ተጠቀሙት፣ ይህንን እንደተጠቀሙት ብዬ ነው እና ን ለእኔ ምንም አያደርግልኝ። ምክንያቱም አሁን ብር የለኝ፣ እንደዚህ ማስቤም አላውቅም። ምክንያቱም ገና ነኝ እንደምታዩት፣ እንጂ ቢሆን ኑሮ ማሰራት እችላለሁ። ግን እኔ አሁን ከፊት እንዲኖረኝ አልፈልግም። ገና ምንም ነገር ስላልሰራ፣ ታውቃላችሁ ገና ገና ነኝ እኔ ማለት ነው። ግን ሁለት አመት፣ ሶስት አመት ምናምን ከዛ በላይ የሰራችሁ ይህንን አዋጅ ተጠቀሙና አሰሩ። ከዛ ወደ ኢትዮጵያ እንደፈለጋችሁ ሄዳችሁ እንደፈለጋችሁ መምጣት ምናምን፣ እንዲ አናፍቃችሁ። ግን አይ ወኒ ኮ ይገርማል። ግን እኔ ራሱ ቢኖረኝ ብያሰብኩኝ እግዚአብሔር በቃ የሆነ ልጅን ፍቅ ስተላይ ብድግ ብዬ ሄጄ አይቻት ምመጣበት ምናምን አላደለም፣ ብቻ ኢቃማ መኖር በጣም ደስ ይላል። ቢኖረኝ እውነት። ስትሄዱ ወደ ኢትዮጵያ ስትገቡ ደግሞ ምንም ችግር አይኖርባችሁም፣ ምናምን አይፈጠርባችሁ እንደፈለጋችሁ ሄዳችሁ መምጣት ትችላላችሁ። እና ዱባይ ላይ ከዚህም በፊት እንደዚህ ከዛሬ ስምንት አልፎ ከዛ በፊት ሳውዲ ላይ እንትተው ነበር። እና ግን አንድ ነገር የምነግራችሁ አንድ ነገር የምነግራችሁ ይሄ አዋጅ ስለመጣ አንዳንድ አንድ ስግብግብ እንደደላል አንደላችሁ ምንም በሏቸው አሉ የእቃ ማሽንን ስንት ያሰራልሻል፣ ምናምን አገኘውልሽ ምናምን እያሉ በጣም ብዙ ስግብግቦች አሉ። እና በእነሱ እንዳትበሉ እውነት ነው ምላች እንዳትበሉ፣ እግዚአብሔር ነው ምላችሁ። አሁን ዱባይ ላይ የሆነች ጓደኛ ያለች ነው አስራ ሁለት ሺ ድርሃም ሰባት ሺ ድርሃም ምናምን ነው ምትለይ፣ ተበልታ ተበልታ መጨረሻ ላይ ተስተካከልላት እና የማያስተካክሉም አሉ። ከበሉ በኋላ ገብቷችኋል። እና ተጠንቅቃችሁ ነው ብራችሁ በጣም ተጠንቅቃችሁ በጣም ከምላችሁ በላይ እርግጠኛ መሆን አለባችሁ ያ ሰው እንደሚያሰራላችሁ እንዴት እንደምታሰሩ ምናምን በቃ ሁሉ ነገር እርግጠኛ እንደ ትልቅ ሰው መሆን አለባችሁ። ህጻንም ብትሆኑ እንደ ትልቅ ሰው ማሰራት አለባችሁ ይህን ነገር እንጂ ብር ስላለ ብቻ አዋጅ ስለወጣ ብቻ ቶሎ እንጠቀም ብላችሁ ግርግር አትፍጠሩ። ግን እግዚአብሔርን ይህን ነገር ተጠቀሙት። በተለይ የቆያችሁ ስምንት ሰባት ዓመት፣ አምስት ዓመት ብቻ በቃ ከሁለት ዓመት በላይ አንድ አመት ምናምን ችግር የለውም። ግን በቃ ወደ ኢትዮጵያ ገብቼ ይመለሳለሁ የምትሉ በተለይ በሙሉ አሁን ላይ እንዲሁ ባትመለሱም ራሱ የሁላችሁ ልንገራችሁ ለእናንተ ነው። እግዚአብሔርም እንትን በሉ ይሄ ወደ ኢትዮጵያ ልትሄዱ ግን አትመለሱም እኮ ባትመለሱም ሰዎቻችሁን እንመለሳለን ብሉና አሰሩ። አሁን አንዳንድ ሰው እዚህ ጻድቅ ጻድቅ የሚጫወት አለ። ረባችሁ እማ ልመለሰው እንመለሳለሁ ብዬ ላሰራና ደግሞ ሀጺ አፍግባ ዲ ምናምን የሚል ይኖራል እኮ አይጠፋም። ለአረቦች እያዘናችሁ እንዳይሆን፣ እግዚአብሔር ነው የምላችሁ። በቃ እነሱ ያሰሩላችሁ ያሰሩላችሁ፣ ሄዳችሁ በዛ መቅረት ትችላላችሁ። ማርያምን ግን ለእናንተ ችግር እንዳይገጥማችሁ፣ ማታሰር እንዳይኖር ያ ዕቃችሁን ሳትይዙ እንዳትሄዱ፣ ይሄ ብክንክን ብላችሁ ወደ አገራችሁ እንዳትሄዱ። ከፈለጋችሁ፣ በስርዓት መሄድ ከፈለጋችሁ ወይ ቀራችሁን አሰሩ በሰውያችሁ ማለት ነው። ደሞዝ ሊቀንሱ ይችላሉ። የምትሄዱ ከሆነው ችግር የለውም ይቀንሱት። ገብቷችኋል? በቃ እንደዛ አድርጉ። እኔ የምላችሁ ስሙ፣ ማርያምን አሰሩ። ግን እንዳልኳችሁ፣ ግርግር አትጠሩ። የአዋጅ ወረደ ተብሎ የአዋጅ ወጣ ተብሎ ብራችሁን፣ ጊዜያችሁ ምናምን እንዳታጠፉ፣ ከሚያውቅ ሰው ጋር ከሚያውቁ ሰዎች ጋር ኮንታክት አድርጉና አሰሩ። እንትናችሁ ከጠፋ ደግሞ እስከ ሶስት ሺህ ድርሃም ምናምን መሰለኝ የጠፋ ፓስፖርት የሚወጣው እውነት ለመናገር እንትን ቦለኝ ከሆነ እንደዛ ነው የሚወጣው። እዛ ኤጀንሲ ጋር ምናምን ነው መሰለኝ። እዛ ደግሞ አንድ ሺ ስምንት መቶ ድርሃም እንደዛ አካባቢ ነው ማለት ነው። እና ይሄንን ይመስላል ለእናንተ ልንገራችሁ ብዬ ነው። ውጎች መልካኖች ዬ እየተጠራው ነው ሄድ ነው ቁጭ ብዬ ምናልብሰራላችሁ እና

እና እንደዛ ነው ብላችሁ አለኝ። ለማንኛውም እንድትጠቀሙ ስለ እናንተ ብዬ እየነገርኳችሁ ነው። እንግዲህ ብጉር ደግሞ ሰፈሩን እየወጣ ነው። እየጎረመስኩ ግብር አላውቅም። ጋይስ ግን ትንሽ ወፈራር ነው እንዴ? የእውነት እኔ እኮ ደህና ነበርኩ፣ ግን የልጅ ሀሳብ በጣም እየበላኝ ነው ውስጤን፣ እና እንደዚህ እያረገኝ ማለት ነው። እባካችሁ ጸልዩልኝ፣ የእውነት ጸሎት ያስፈልገኛል። እና ለማንኛውም ተጠቀሙ ተጠቀሙት፣ ይሄን ልላችሁ ፈልጌ ነው በ ሁሉ ሁሉ ብዬ የመጣሁት ወደ እናንተ ተጠቀሙት፣ እንድትጠቀሙት ብዬ ነው። ውጭ የሀገሬ ልጆች እኔም እያረጀሁ ነው። ሶስት ነጭ ጸጉር አለ እዚህ ጋር አንድ ሁለት እዚህ ጋር ሶስት ቲክቶክ ላይ እየሳቁ እየልኬው እየሳቁ ነበረ። ብዙ በቃ አረጁ ማለት ነው ምጠት ሁሉ ስን ድምሜ ማርጀት የለ የለም። ትጅ ያይዙ ይኸው ላችሁ እንግዲህ ከቁም ነገር ላይ ጨዋታ ጀመርኩኝ። በሩጫ አረቸው እናቴ የኔ ጨዋታ አያልቅም።